ሰላም ጤና ስጥልን፣ የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደመን በቅድሚያም አበይቶች እናቀርብላችኋለን። የፋኑ ኃይሎች በፈጸሙት ጥቃት ወታደራዊ ካምፑን ሲበትኑ በርካታ የአገዛዙን ጦር ደግሞ ሞትና ቁስለኛ ማድረጋቸው ተሰምተዋል። በጎጃም በድሮን ጥቃት የታጀበ ከባድ ውጊያ ሲካሄድ ውሏል። አገዛዙ በርካታ ሰብአዊ ጉዳት ያስተናገደባቸውን እነዚህን አውደ ውጊያዎች ዝርዝር መረጃዎች ይዘናል። በሌላ በኩል የራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማ በሚገኙ አብያተ ክርስቲያናት በአብነት ትምህርት ላይ የነበሩ ከሀምሳ ሶስት በላይ ተማሪዎች በአገዛዙ ወታደሮች ታፍነው ሲወሰዱ፣ በጎጃም ካህናት ተገድለዋል። ይህም ሌላኛው መረጃችን ነው በአማራ ላይ በአገዛዙ ወታደሮች የሚፈጸሙ የጾታ ጥቃቶች የጄኖሳይድ ወንጀሎች በመሆናቸው የተባበሩት መንግስታት ድርጅት አፋጣኝ እርምጃ ሊወስድ ይገባል የሚል ጥሪ ቀርበዋል። በተመሳሳይ የብልጽግናውን አገዛዝ የጦር ወንጀል በሰፊው የሚያጋልጥ ታላቅ የተባለለት የተቃውሞ ሰልፍ በአውሮፓ ሊካሄድ ነው፤ በዝርዝር ተመልክተነዋል። የብልጽግናው አገዛዝ በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስክሬን ለቤተሰብ አልሰጥም ብለዋል። ከቅድመ ጥንቃቄና ከእውነተኛ መረጃ ስርጭት ጋር በተያያዘ ሰፊ ተጠያቂነት ያለበት አገዛዙ አስክሬን አልሰጥም ያለባቸውን ምክንያቶች በዜናችን ትሰሙታላችሁ። በሁሉም የመንግስትነት መመዘኛ ተመዝኖ የወደቀው አገዛዙ ከህዝብ ጋር ሆድና ጀርባ ሆነዋል። መጠገን በማይችልበት ደረጃ የህዝብና የመንግስት ግንኙነት ተበላሽተዋል። ይህ ከስር ነቀል ለውጥ ውጪ ሌላ መፍትሄ ሊገኝለት አይችልም። በጉዳዩ ዙሪያ የምሁራንን ምልከታ በዜና ትንታኔያችን ይዘነዋል። ዩክሬን እጅ እንድትሰጥ ያስገድዳል የተባለ የአሜሪካና የሩሲያ ባለስልጣናት ሚስጥራዊ እቅድ አፈት ልጎ ወጥቷል። የእቅዱን ይዘት የሚተነትን ዘገባ አሰናድተናል። እነዚህንና ሌሎች መረጃዎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። የፋኑ ኃይሎች በፈጸሙት ጥቃት ወታደራዊ ካምፑን ሲበትኑ በርካታ የአገዛዙን ጦር ደግሞ ሞትና ቁስለኛ ማድረጋቸው ተሰምተዋል። በዛሬው ዕለት ጠንካራ ውጊያ ከተካሄደባቸው የውጊያ ቀጠናዎች አንዱ በሆነው በወሎ ቤተ አማራ የፋኖ ኃይሎች በሰሜን ወሎ ዞን ሀብሩ ወረዳ በጊራና ከተማና በጉራ አርባ ቀበሌ ሲንቀሳቀስ በነበረው የስርዓቱ ወታደር ላይ በፈጸሙት ማጥቃት ወታደራዊ ካምፑን ሲበትኑ በርካቶችን ሙትና ቁስለኛ ማድረጋቸውን አፋብሃ ምንሊከዝ ይፋ አድርጓዋል። በሀብሩ ወረዳ ጊራና ከተማ የሚሊሻ ካምፕ ላይ በተፈጸመው ማጥቃት አስር የአገዛዙ ወታደሮች መደምሰሳቸው፣ ቁጥሩ በውል ያልታወቀ የአገዛዙ ኃይል ከባድና ቀላል ቁስለኛ መሆኑን፣ ቀሪው ኃይል ደግሞ ከወታደራዊ ካምፖ መበተኑን አ አስታውቋል። በተመሳሳይ የአውደ ውጊያ መረጃ ጊራ ጊራና ከተማ ላይ የፋኖ ኃይሎች በሰነዘሩት ማጥቃት የአገዛዙ ጦር ከጊራና ወደ ጎር አርባ መበተኑን ተከትሎ የተበተነው የአገዛዙ ጦር ከፊትና ከኋላ ጥቃት ተከፍቶበት አብዛኛው ጦር ከመንገድ መቅረቱን አፋብሀ መኔልገዝ በግንባር መረጃው ገልጸዋል። ዛሬ ህዳር 12 ከረፋዱ አራት ሰዓት ተኩል እስከ ቀኑ አስር ሰዓት ከ40 ድረስ በቆየው አውደ ውጊያ በርካታ የአገዛዙ ጦር ላይ ሰብአዊና ወታደራዊ ቁሳዊ ኪሳራ ማድረስ መቻሉን የገለጸው እዙ ከግማሽ ቀን በላይ በቆየው አውደውጊያ በፋኖ በኩል በውስን ኪሳራ ታላቅ ድል ተመዝግቧል ሲል የአውደ ውጊያ ብለውን ገልጸዋል። የተረፈው የአገዛዙ ጦር ወደ ጊራናና መርሳ ከተማ መመለሱን፣ አገዛዙ ክፉኛ የቆሰለውን ሰራዊቱን በአምቡላንሶች ወደ ጊራና ጤና ጣቢያና መርሳ ሆስፒታል ሲያጓጉዝ መዋሉንም በግንባር መረጃው ላይ ገልጸዋል። ይህ በእንዲህ እንዳለም የራያ ቆቦ ወረዳ መቀመጫ በሆነችው ቆቦ ከተማ በሚገኝ የሚገኙ አብያተ ክርስቲያናት በአብነት ትምህርት ላይ የነበሩ ከ53 በላይ ተማሪዎች በአገዛዙ ወታደሮች ታፍነው መወሰዳቸው ተሰምተዋል። አፈናው የተጀመረው ከህዳር ዘጠኝ ጀምሮ ሲሆን እስከ ትናንት ድረስ ከ53 በላይ ተማሪዎች ታፍነው በቆቦ ከተማ በሚገኙ ፖሊስ ጣቢያዎች ና ወታደራዊ ካምፖች ላይ ታስረው እንደሚገኙ ነው የአይንማኞች የገለጹት። ተማሪዎቹ ከታሰሩበት ዕለት አንስቶ እስካሁን ባለው ፍርድ ቤት አልቀረቡም የሚሉት የቤተ ክርስቲያኗ ምንጮች የሚጠይቃቸውና ምግብ የሚያደርስላቸው ቤተሰብ በቅርብ ባለመኖሩ ለረሃብ መጋለጣቸውንም ተናግረዋል። ተማሪዎቹ ከተለያዩ የራያ አካባቢዎች ከሁለትና ና ሶስት አመታት በፊት ጀምሮ ለትምህርት ቆቦ ከተማ በሚገኙ አብያተ ክርስቲያናት የተሰባሰቡ ሲሆን ከሰሞኑ በቆቦ ከተማ አቅራቢያ በከባድ መሳሪያ የታገዘ ውጊያ መካሄዱ አይዘነጋም። የአገዛዙ ወታደሮች በግዳጅ የያዙትን አይሱዚ ኤፍኤስአር ተሽከርካሪ እያሽከረከሩ ወደ ቤተ ክርስቲያኑ ቅጥር ግቢ ውስጥ ገቡ የሚሉት የአይንማኞች ተማሪዎች ጉባኤ ዘርግተው ከሚማሩበት የአብነት ትምህርታቸው አፈሳው እንደተፈጸመባቸው አስረድተዋል። በከተማ ውስጥ ካሉ አብያተ ክርስቲያናት በአንደኛው አጥቢያ ድርጊቱን በቅርብ ርቀት ሆነው የተመለከቱት የአይን ማኝ እንዳስረዱት የአብነት ተማሪዎቹን ጸያፍና ክብረነክ የብሔርና የሃይማኖት ስድብ እየተሳደቡ በወታደራዊ ተሽከርካሪዎች ነው የወሰዷቸው። የአገዛዙ ወታደሮች ከፊታቸው ላይ ጥላቻ ይስተዋል ነበር። አፈሳው የአገዛዙ የጦር ወንጀል አካል እንደሆነም በመረጃው ላይ ተመላክተዋል። በተመሳሳይ መረጃ በጎጃም የኦርቶዶክስ ተዋሕዶ ካህናት በአገዛዙ ጥቃት እንደተፈጸመባቸው ተሰምተዋል። ዓመታዊ የቅዱስ ሚካኤል ክብረ በዓል በሚያከብሩ ሁለት የሃይማኖት አባቶች ላይ ግድያ የተፈጸመው በደንበጫ ወረዳ የደገራ ቅዱስ ሚካኤል ቤተ ክርስቲያን አካባቢ መሆኑን የአካባቢው ምንጮች ገልጸዋል። በዚሁ የደንበጫ ወረዳ ከባድ ውጊያ ሲካሄድ ዋለ ሲሆን የአገዛዙ ኃይል በሌሊት በአራት አቅጣጫ ወደ ፋኖ ኃይሎች ነጻ ቀጠና ማምራቱን ተከትሎ በተቀሰቀሰው ውጊያ ከፍተኛ ጉዳት ማስተናገዱን የግንባር መረጃው ያሳያል። የደንበጫው ውጊያ ከብዶት የዋለው አገዛዙ በዚሁ ቀተና የድሮን ጥቃት የፈጸመ ሲሆን ጥቃቱ ጃጅራብ ቀበሌ ሐሙስ ሴት በተባለ ቦታ ላይ መፈጸሙ ታውቋል። በጥቃቱ በንጽዋን ላይ ጉዳት መድረሱን ተሰምተዋል። የጉዳት መጠኑ ምን ያክል እንደሆነ ዝርዝር መረጃው ባይገለጽም ጥቃቱ ንጽዋንን ኢላማ ያደረገ እንደነበር፣ ጉዳት መድረሱም ከአካባቢው የወጡ መረጃዎች ጠቁመዋል። የአማራ ፋኖ ሕዝባዊ ድርጅት ወቅታዊ መግለጫ ህዳር 12 2018 ዓ ም በአማራ ላይ በአገዛዙ ወታደሮች የሚፈጸሙ የጾታ ጥቃቶች የጄኖሳይድ ወንጀሎች ስለሆኑ የተባበሩት መንግሥታት ድርጅት ዩኤን አፋጣኝ እርምጃ ሊወስድ ይገባል። በአማራ ክልል በሴቶችና በሕፃናት ላይ የአገዛዙ ጦር አባላት በሰፊው የሚፈጽሙት የጾታ ጥቃቶች ከጊዜ ወደ ጊዜ የተባባሱ በመሄድ ላይ ናቸው። በታሪክ ጄኖሳይድ በተፈጸመባቸው ሀገራት በውል እንደታየው የጾታ ጥቃት የጄኖሳይድሮች አንደኛ ተመራጭ መሳሪያ ነው። የጥቃት ሰለባዎቹ ዕድሜ ከስምንት ዓመት አንስቶ እስከ ሰባዎቹ ድረስ መሆኑ ዓላማው ከወሲባዊ እርካታ ይልቅ ህዝብን በሥነ ልቦና ሰብሮ ለተጨማሪ ዕልቂት እንዲመች ማድረግ መሆኑን በተጨባጭ ያሳያል። አማራ ከመንግሥታዊ የጅምላ ጭፍጨፋ ራሱን ለመከላከል እንደ ሕዝብ ወደ ትጥቅ ትግል ከገባበት 2015 ዓ ም አንስቶ የአስገድዶ መድፈር ወንጀሎች የተፈጸመባቸው ሕፃናትና ሴቶች በአስር ሺዎች የሚቆጠሩ ናቸው። እነዚህ ጥቃቶች ሙሉ ለሙሉ በሚባል ደረጃ የተፈጸሙት በገጠራማ አካባቢዎች ወይም አነስተኛ ከተሞች በመሆኑ የህክምና ተቋማት በአቅራቢያ ስለሌሉ አብዛኛዎቹ ወንጀሎች ተሸፋፍነው ይገኛሉ። ሆኖም አመቺ ሁኔታ ከተፈጠረ ብዙዎቹ ተሸፋፍነው እንደማይቀሩ በጉዳዩ ዙሪያ ጥናት ያደረጉ አካላት አረጋግጠዋል። ስለዚህም እንዲህ አይነቱ አጸያፊ ወንጀል በጅምላ ሲፈጸም የዓለም አቀፉ ማኅበረሰብ በዝምታ ፈጽሞ ሊያየው የሚችልበት አግባብ የሌለ መሆኑን በተባበሩት መንግስታት ዩናይትድ ኔሽን የበላይነት ገለልተኛ የምርመራ ቡድን ተቋቁሞ የሚከተሉትን እርምጃዎች እንዲወሰዱ እንጠይቃለን። በአማራ ክልል ባለው ጦርነት የተፈጸሙ የጾታ ጥቃቶች አንደኛ፣ በአማራ ክልል ባለው ጦርነት የተፈጸሙ የጾታ ጥቃቶችን የሚመረምር የባለሙያዎች ቡድን በተባበሩት መንግስታት አስተባባሪነት ከተለያዩ ባለድርሻ አካላት ተውጣጥቶ እንዲቋቋም፣ ሁለተኛ፣ በአማራ ክልል ያሉ ተፋላሚ ወገኖች ለመርማሪ ቡድኑ ያለ ምንም ቅድመ ሁኔታ እድሜ እውቅና እንዲሰጡ፣ በሚቆጣጠሯቸው መሬቶች መርማሪ ቡድኑ በነፃነት እንዲንቀሳቀስ እንዲፈቅዱ፣ ለመርማሪ ቡድኑ የደህንነት ዋስትና እንዲሰጡና ሙሉ ትብብር እንዲያደርጉ። ሦስተኛ መርማሪ ቡድኑ በሚያወጣው የመጨረሻ ሪፖርት መሰረት ተጠያቂዎች ለፍርድ እንዲቀርቡ። አራተኛ በተባበሩት መንግስታት አስተባባሪነት ለተጎጂዎች ደረጃውን የጠበቀ የሕክምና ክትትል ከነፃ መድኃኒት ጋር እንዲሰጥና የስነ ልቦና ድጋፍ እንዲደረግላቸውን እንጠይቃለን። የጄኖሳይደሮች የተቀባበረ ሰለባ የሆኑ የአማራ ህፃናትና ሴቶች ድምፅ ሊሰማ ይገባል። በይበልጥም ፍትህ ሊያገኙ ይገባል። የተባበሩት መንግስታት በአፋጣኝ እርምጃ ሊወስድ ይገባዋል። የዘገየ ፍትህ እንደተነፈገ ፍትህ ይቆጠራል። ክብርና ሞገስ ጥቃት ለደረሰባቸው አማራ ህፃናትና ሴቶች። ድላ አማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ሁሉ ድላ አማራ ህዝብ ድላ ኢትዮጵያ ህዝብ የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነት መምሪያ ኃላፊና የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ አበበ ሙላቱ ከግንባር አመሰግናለሁ። ታላቁ የበርሊን ተቃውሞ በአማራ ዲያስፖራ በኩል ሰፊ ዝግጅት እየተደረገበት እንደሚገኝ ተሰማ። ሰልፉ የብልጽግና አገዛዝ የጦር ወንጀል በሰፊው የሚጋለጥበት ነው ተብሏል። የብልጽግናው አገዛዝ በአማራ ህዝብ እና በኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ላይ የሚያደርሰውን ጭፍጨፋ ለመቃወም፣ የጦር ወንጀሉን ለማጋለጥ የሚደረጉ እንቅስቃሴዎች ከጉዳት መጠኑ አኳያ አነስተኛ ሆነው ይታያሉ። ሆኖም የአማራ ዲያስፖራ ዳግም ድምጹን ለማሰማት፣ የጦር ወንጀሎችን ለማጋለጥ ዳግም ንቅናቄ በመጀመር ላይ ይገኛል። ሁሉም አማራ ሁሉም ኢትዮጵያዊ ሁሉም የሰው ዘር ለአማራ ህዝብ ድምፅ እንዲሆን የሚሉ ጥሪዎችም በመስተጋባት ላይ ናቸው። ቀጣዩ የአማራ ዲያስፖራ የተቃውሞ ሰላማዊ ሰልፍ በአውሮፓ ግዙፍ ኢኮኖሚ ባለቤት በሆነችው ጀርመን ዋና ከተማ የሚካሄድ መሆኑን አስተባባሪዎቹ ለጣቢያችን አስታውቀዋል። አስተባባሪዎቹ የፊታችን ህዳር 17 ወይም ኖቨምበር 26 የሚካሄደውን የተቃውሞ ሰልፍ አስመልክቶ ለጣቢያችን በሰጡት አስተያየት ሰልፉ የሚካሄደው በጀርመን መንግስት ዋና መቀመጫ በሆነችው በርሊን እና የውጭ ጉዳይ መስሪያ ቤቱ ፊት ለፊት ነው ብለዋል። በርሊን ከተማ የሰብአዊ መብት ተሟጋቹ አምነስቲ ኢንተርናሽናልን ጨምሮ በርካታ ዓለም አቀፍ ተቋማት መገኛ ከመሆኗን በተጨማሪ በአውሮፓ የግዙፍ ኢኮኖሚ አንቀሳቀሿና የአውሮፓ ህብረትም ሆነ የአውሮፓ ፓርላማ ባለከፍተኛ ድምፅ ጀርመን ናት። የፊታችን ኖቨምበር 26 የምናካሄደውን የተቃውሞ ሰልፍ ታላቁ የበርሊን ተቃውሞ ብለን የሰየም ነውም ከሚኖረው ትርጉም የተነሳ ነው ሲሉ ተናግረዋል። የበርሊን ሰልፍ አስተባባሪዎቹ አክለው የብልጽግና አገዛዝ ለስልጣኑ ማስጠበቂያ የሚሆን የበጀት ድጋፍ የሚያገኘውም ሆነ የሰልጣኔ ስጋት ነው ብሎ የፈረጀውን የአማራን ህዝብ የሚጨፈጭፈው ከለጋሽ ሀገራት በሚያገኘው ድጋፍ ነው። ይህንን በማድረጋቸው ደግሞ የአማራ ህዝብ ግድያ በየቀኑ እየጨመረ ነው። የእኛ ጥረትም የአማራን ህዝብ እልቂት አለም እንዲያውቀው ና ከዚህ ጸረ ህዝብ አገዛዝ ጋር እንዳይተባበሩ ለማድረግ ነው ብለዋል። በሰልፉ ከበርሊን ከተማ ብቻ ሳይሆን በጀርመን የተለያዩ ከተሞች የሚኖሩ የአማራ ተወላጆችንና ሌሎች ኢትዮጵያውያን እንደሚገኙ የገለጹት አስተባባሪዎቹ በኢትዮጵያ እየተፈጸመ ያለውን ጦር ወንጀል ለዓለም አቀፍ ማህበረሰብ ለማጋለጥ ሰው ሆኖ መገኘት በቂ ነው ብለዋል። የአማራ ዲያስፖራ የሚያደርገው የተቃውሞ ሰልፍ ተጠናክሮ መቀጠል እንዳለበት ለጣቢያችን አስተያየታቸውን የሰጡ የማህበራት አመራሮች የአማራን ሰብአዊ አቅም ማሳየት አለብን፣ የብልጽግናውን አገዛዝ የጦር ወንጀለኝነት ዓለም እንዲያውቀው ለማድረግ ሳንሰለችና ሳንዘናጋ መታገል አለብን ብለዋል። የመንግስት ሰራተኞችን ደሞዝ መክፈል ያልቻለው የብልጽግናው አገዛዝ በተቃራኒው አስር ቢሊዮን ዶላር አውቶ ቅንጡ ቤተ መንግስትና የሹማምንት ከተማ ጫካ ፕሮጀክት በሚል እየገነባ ነው። በዚህ ሳይወሰን ኦህዴድ ብልጽግና እምብርታችን ነች በሚላት አዲስ አበባ አንድ ነጥብ ሁለት ትሪሊየን የኢትዮጵያ ብር አውቶ የኦሮሚያ ክልል ፕሬዚዳንት ቢሮ እየገነባ ነው። ይህንን የሚያደርግ አገዛዝ አርሶ አደሮችን አስገድዶ የተለያየ መዋጮ ያስከፍላል። ጎተራቸውን የመገልበጥ ያክል እንደ ቋሚ ሽፍታ በግብር በታክስ በአገልግሎት ክፍያና በልዩ ልዩ መዋጮ የእናቶችን መቀነት ይፈታል፣ የአባወራን ኪስ ያራቁታል። በዚህ ሁኔታ የሚገኘው የብልጽግና አገዛዝ ቀጣይ ጉዞ ምን ሊሆን ይችላል? የሀገሪቱና የዜጎቹ ጣፈንታስ? የሚሉ ጥያቄዎችን ለፖለቲካ ተንታኞች አቅርበንላቸዋል። የጣና ዘጋቢዎች ያዘጋጁት ጥንቅር የሚከተለውን ይመስላል። ስልጣኑን የሚቀበለው አቶ ነው እንጂ ብልጽግና ኮ ከወደቀ ቆይቷል፣ ሲሉ አስተያየታቸውን የሚሰጡት በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስና ዓለም አቀፍ ግንኙነት ተባባሪ ፕሮፌሰር ናቸው። ፕሮፌሰሩ አስተያየታቸውን ሲቀጥሉ በሁሉም የመንግስትነት መመዘኛ ተመዝኖ ወድቋል። ከደረጃ በታች ብቻ አይደለም፣ ብልጽግና ላይነሳ ወድቋል። ችግር የሆነው ብቻውን ለመውደቅ አለመፈለጉ ነው። አጥፍቶ ጠፊ ለመሆን ነው እየሰራ ያለው ሲሉ ቁመናውን ያስረዳሉ። በተለይም ይላሉ ተባባሪ ፕሮፌሰሩ፣ ከቅርብ ጊዜያት ወዲህ በራሳቸው በመሪዎቹ ሳይቀር ተስፋ መቁረጥ እየታየ ነው። የብልጽግና አመራር ነኝ ብሎ መናገር እያሳፈራቸው መሆኑን ያስረዳሉ። ሌላው አስተያየት ሰጪ ደግሞ በዚሁ አዲስ አበባ ዩኒቨርሲቲ የገቨርናንስ መምህርና ተመራማሪ ናቸው። ምሁሩ አስተያየታቸውን ሲገልጹ ህዝብና መንግስት ሆድና ጀርባ ሆነዋል። በኢትዮጵያ በህዝብና በመንግስት አስተዳደር መካከል ያለው ግንኙነት የተበላሸ ቢሆንም እንደዚህኛው ዘመን ተበላሽቶ አያውቅም። መጠገን በማይችልበት ደረጃ የህዝብና የመንግስት ግንኙነት ተበላሽተዋል። ይህ ከስር ነቀል ለውጥ ውጭ ሌላ መፍትሄ ሊገኝለት አይችልም በማለት ያስረዳሉ። አብይ አህመድ መላ ኢትዮጵያውያንን የተጸየፉት የአንድ ብሔር የበላይነት የሰፈነበት ፖለቲካል ኢኮኖሚ ስርዓት ካርድ ቀይረው ቁማሩን መጫወት ሲጀምሩ ህዝብ ጀርባውን እንደሰጣቸው የሚያብራሩት ምሁሩ የኢትዮጵያን ህዝብ ህዋትን የጠላውና አእምሮር የታገለው የትግራይ ጥላቻ ኑሮት ሳይሆን ህዋት የተከለውን የብሔር የበላይነት ስለጠላ መሆኑን ያስታውሳሉ። በተመሳሳይ የትግራይን የበላይነት በኦሮሞ የበላይነት ለመተካት የሚደረገው የከፋ አውዳሚ ጉዞ አብይ አህመድን ከህዝብ እንደነጠላቸው፣ ህዝብ በራሱ ትግል ነጻነቱን ከማረጋገጥ ውጪ ሌላ መፍትሄ እንደሌለ ያስረዳሉ። የአዲስ አበባ ዩኒቨርሲቲ ገቨርናንስ መምህርና ተመራማሪው በሁለተኛ ደረጃ የሚያነሱት ችግር የአብይ አህመድን የመሪነት ብቃት ደካማ መሆንን ነው። አብይ ኢትዮጵያን የምታክል ግዙፍና ውስብስብ ሀገር የመምራት አቅም የላቸውም ግፋቢል የጽዳትና ውበት ኤጀንሲ መስሪያ ቤትን መምራት ቢችሉ ነው ሲሉ አቅመ ቢስነታቸውን ያመጣውን ሀገራዊ ቀውስ ያስረዳሉ። በዚህም ተባለ በዚያ ዛሬ ከመቶ ሃያ ሚሊዮን በላይ የሚሻገር የህዝብ ብዛት ያላት ኢትዮጵያ በአብይ አህመድ እጅ ከወደቀች ስድስት ክረምቶች፣ ሰባት በጋዎች ተቆጥረዋል። ሚሊዮኖችን የቀጠፉ ጦርነቶች አቅጣጫ እየቀያየሩ ቀጥለዋል። ይህ የአብይ አህመድ ዜና መዋል ነው። ታሪክ እኒህን ሰው ሲያስታውሳቸው አሰጋቂ ጦርነት፣ ስደት፣ የጅምላ መፈናቀል፣ በጅምላ ማለቅ፣ የድህነት ማጥ፣ ግፍ፣ ስቃይ፣ መከራና ቸነፈር የሚሉ ለጆሮ የሚከብዱ ነገር ግን እውነታውን የሚያስረዱ ቃላት የሳቸው የታሪክ አካል ናቸው። ታሪካቸው ለሚሊዮኖች እልቂት ምክንያት የሆኑት፣ ጦርነት እንደ ምግብ ዕለት በዕለት የሚፈልጉ የጦርነት ፖሊሲ ባለቤት እንደሆኑ በጉልህ እየተጻፈ ነው። ከቀዝቃዛው የዓለም ጦርነት ወዲህ ከተነሱ የጦር ወንጀሎች እንዳንዱ የሚቆጠሩ እጃቸውን ብቻ ሳይሆን ታሪካቸውን በደም ያጠቡት አብይ አህመድና አገዛዛቸው ደሞዝ በነፈጉት የመንግስት ሰራተኛ፣ ትምህርት በቀጡት ተማሪ፣ የአፈር ማዳበሪያ በከለከሉት አርሶ አደር፣ ሚስትና ልጆቹ በተደፈሩበት አባወራ፣ ልጇ ለትምህርት በወጣበት የቀረው እናት፣ ሁሉም በተባበረ ክንዱ ከታገለ አገዛዙ እድሜ እንደሌለው የአስተያየት ሰጪዎቹ እምነት ነው። የአብይ አህመድን የጦርነት ፖሊሲ አስመልክቶ ማብራሪያ እንዲሰጡ የጠየቅናቸው ምሁራኑ ሲመልሱም አብይ አህመድ የስልጣናቸው መተማመኛ ያደረጉትን የጦርነት ፖሊሲ ለማስፈጸም የሰው ህይወት በእጅተው የሚዋጉ የዘመናችን በላአይ ሰብ ናቸው ሲሉ ይገልጿቸዋል። ጠቅላይ ሚኒስትሩ በአማራው ህዝብ ላይ ጥይትና ድሮን የሚተኩሱት የሌላውን ብሔረሰብ ልጅና ገንዘብ በመንጠቅ ነው የሚሉት እንዲህ ምሁራን አሁንም እንደ ኢትዮጵያ ሁሉም ህዝብ ይህንን የአብይ አህመድ የጦርነት ፖሊሲ በአንድነት በመቆም ካልታገን ነው ተረኛው የደቡብ ኢትዮጵያ የተለያዩ ያዩ ብሔረሰቦች ናቸው። ተረኛው ሶማሌው፣ አፋሩ፣ ጋምቤላው፣ ሀረሬው ወዘተ ነው በማለት ስጋታቸውን ያስረዳሉ። ምሁራኑ መፍትሄ የሚሉትን ሀሳብ ሲያቀርቡ በጋራ ቆሞ መታገል ነው የሚል ነው። አድማጭ ተመልካቾቻችን ምርጫቸውን ጣና ቲቪ ስለምታደርጉ እናመሰግናለን። የጤና ሚኒስቴር አስቸኳይ ባለው መመሪያ ላይ በማርበርግ ቫይረስ ህይወታቸው ያለፉ ሰዎች አስክሬን ለቤተሰብ አይሰጥም ብለዋል። በቅርቡ በኢትዮጵያ ውስጥ መገኘቱ የተዘገበውን የማርበርግ ቫይረስ ስርጭት ለመቆጣጠር ያግዛል የተባለው መመሪያ በጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት በኩል የተላለፈ ሲሆን በቫይረሱ ህይወታቸው ያለፉ ሰዎችን አስክሬን ለቤተሰቦቻቸው መስጠትን ይከለክላል። በሽታው በንክኪ በቀላሉ የሚተላለፍ በመሆኑ ህይወታቸው ያለፉ ሰዎች አስክሬን ከዚህ በታች በተጠቀሰው መሰረት በጥብቅ ይያያዛል ሲል የሚደነግግ ያደርገው መመሪያው፣ በቫይረሱ የሚሞቱ ሰዎች አስክሬናቸው ለቤተሰብ አይሰጥም፣ አስክሬኑን ማጠብ አይፈቀድም ያለ ሲሆን አስክሬኑ በጤና ባለሙያዎች ክትትል በተጠበቀ መንገድ የቀብር ስነስርዓቱ እንዲፈጸም በመመሪያው ላይ ተደንግጓል። መመሪያው ተጨማሪ ትዕዛዝ ያሉት ሲሆን ቀብር የተፈጸመባቸው ቦታዎች ተጨማሪ ስርጭት እንዳይኖር በጥንቃቄ መመራትና መጠበቅ እንዳለባቸው ያዛል። ማህበረሰቡ የበሽታውን አሳሳቢነት ተረድቶ ይህንን አስቸጋሪ ውሳኔ መቀበልና መተባበር እንዳለበት ጥሪ ያቀረበው ጤና ሚኒስቴር ከቀናት በፊት ቫይረሱ ለመጀመሪያ ጊዜ በጅንካ ከተማ መገኘቱን ተከትሎ መረጃው ለሚዲያ ባለሙያዎች የሰጠውን የጅንካ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር ቢኒያ ማስራት በክልሉ ጤና ቢሮ በኩል ከኃላፊነቱ እንዲነሳ ማድረጉ ግን አይዘነጋም። በተመሳሳይ ይኸው ገዳይ ቫይረስ ባሪሲ ዞኖች መገኘቱን ተከትሎ ሚዲያዎች የሰጡትን ዘገባ ቢያስተባብልም ቢቆይም በቀናት ልዩነት ባሪሲ ቫይረሱ መገኘቱ ተረጋግጧል። የዘርፉ ተመራማሪዎች ስለ ማርበርግ ቫይረስ በሰጡት ቁልፍ መረጃ ላይ እንደተመለከተው እንደ ኮሮና ቫይረስ በአየር አይተላለፍም። የመተላለፊያ መንገዱ በንክኪ ከህመምተኛ ሰውነት ፈሳሾች ጋር ንክኪ ሲፈጠር እንደሆነ ገልጸዋል። የሞት ምጣኔውን በተመለከተ በወጣው መረጃ ላይ ከ24 ፐርሰንት እስከ 88 ፐርሰንት እንደሚደርስ ተጠቁሟል። ይህ ማለት ቫይረሱ ከኮቪድ እጅግ የከፋ ገዳይ እንደሆነ በመረጃው ላይ ተመላክተዋል። ቫይረሱ በወንድ የዘር ፈሳሽ ውስጥ እስከ አንድ ዓመት ሊቆይ ይችላል የሚሉት የቫይረሱ ተመራማሪዎች ከፍተኛ ጥንቃቄ የሚጠይቅ እንደሆነ ገልጸዋል። በመጨረሻም ዩክሬን እጅ እንድትሰጥ ያስገድዳል የተባለ የአሜሪካና የሩሲያ ባለስልጣናት ሚስጥራዊ እቅድ አፈትልኮ ወጥቷል። ዘጋርዲያን ሸልኮ የወጣውን ባለ 28 ነጥብ የእቅዱን ይዘት የሚተነትን ዘገባ አስነብበዋል። የአሜሪካና የሩሲያ ባለስልጣናት የዩክሬን ጦርነትን ለማስቆም በሚስጥር ሲገናኙ ቆይተው በመጨረሻም ባለ 28 ነጥብ እቅድ ማዘጋጀታቸውን ዘጋርዲያን ሸልኮ የወጣው እቅድ በሚል አውድ ዘግበዋል። አፈትላኪው የባለስልጣናቱ እቅድ ዩክሬንን ሜዳ ላይ ያስቀረ መሆኑ በዘገባው ላይ ተመላክቷል በዘገባው መሰረት የአሜሪካና የሩሲያ ባለስልጣናት በሚስጥር ተገናኝተው ያቀዱት ዩክሬን መሬት እንድትሰጥ የወታደሯን መጠን እንድትቀንስና የተለዩ መሳሪያዎችን በግድ ትጥቅ እንድትፈታ የሚጠይቅ ነው እቅዱ ዩክሬን እጅ ስጪ ከማለት ያልተናነሰ መሆኑን የጉዳዩ ተከታታዮች እየተነተኑ ነው በአንጻሩ ፑቲንና ሀገራቸው ሩሲያ ድል እንደተጎናጸፉ ተደርጎ እየተገለጸ ነው ሚስጥራዊ ትጥቅ የማስፈታት እቅዱ በፕሬዚዳንት ዶናልድ ትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ና ከክሪምሊን ቤተ መንግስት ጋር ቅርበት ያላቸው አማካሪ ክሪል ዲሜትሪ በጋራ እየዳበረ መሆኑን ዘጋርዲያን አትተዋል ዩክሬን በፍላጎቷ ሳይሆን በአመዛኙ በሩሲያ ና አሜሪካ ፍላጎት መሰረት ትጥቅ እንድትፈታ ከጀርባ ባሉ የግንኙነት መስመሮች አማካኝነት በሚስጥር ሲዳብር የቆየው እቅድ እስካሁን ለህዝብ ይፋ አልሆነም እቅዱን የአሜሪካና የሩሲያ ባለስልጣናት ቢያወጡትም የነጩ ቤተ መንግስት ድጋፍ አልታወቀም። በእቅዱ ከቅርቡ መሰረታዊ ነጥብ መካከል ዩክሬን ምስራቅ ዶንባስ ክልልን ለሩሲያ እንድታስረክብ፣ የዩክሬን ወታደራዊ ኃይል በግማሽ እንዲቀንስ፣ ዩክሬን የረጅም ርቀት ሚሳይል ስርዓቶችን እንዳትታጠቅና ያላትንም እንድትፈታ የውጭ ኃይሎች በሀገሪቱ እንዳይንቀሳቀሱ የኔቶ አባልነት ጥያቄ ተቀባይነት እንዳያገኝ በዩክሬን የሩሲያ ቋንቋ መንግስታዊ ቋንቋ እንዲሆን የሚለው ዋነኛ ሆኖ ተመላክተዋል። ከዚህ በተጨማሪም እምነትና ባህል የእቅዱ አካል ሆኖ ቀርበዋል። የሩሲያ አካል የሆነው የኦርቶዶክስ እምነት ቤተ ክርስቲያን ይፋዊ እውቅና እንዲሰጠው በእቅዱ ላይ ተቀምጠዋል። እቅዱን የተመለከቱ የዩክሬን ባለስልጣናት ተቃውሞ ማሰማት ጀምረዋል። ባለስልጣናቱ እቅዱ ከስያሜው ይዞ ለሩሲያ ማርላቱን በመግለጽ ተችተዋል። የኬብ አስተዳደር በራሱ አምስት ቅድመ ሁኔታዎችን ለአሜሪካ መንግስት ያስገባው የሰላም ስምምነት በዓለም አቀፍ ሕግ እንዲመሰረት የሚጠይቅ ነው። ሩሲያ የያዘቻቸው ክሪሚያን ጨምሮ ሌሎች አካባቢዎችን ለሩሲያ እውቅና እንዳይሰጥ ቢጠየቅም ሞስኮ በበኩላ የሰላም ስምምነት ቅድመ ሁኔታ እየሰራች ነው። የፕሬዝዳንት ትራምፕ ልዩ መልክተኛና የክሪምሊን ቤተመንግስት የቅርብ ሰው ነደፉት የተባለው ቅደም በክሪምሊን እየተገመገመ መሆኑን የቤተ መንግስቱ ቃል አቃባይ ዲሚትሪ ፔስኮቭ ገልጸዋል። አሜሪካና ሩሲያ ዩክሬን ግዛቶቿን አሳልፋ እንድትሰጥ የሚጠይቅ አዲስ የሰላም እቅድ እያዘጋጁ ስለመሆኑ መረጃዎች ከተሰራጩ በኋላ የአሜሪካ ከፍተኛ የጦር ባለስልጣናት ወደ ኬቭ አምር ተከፍተዋል ተብሏል። ከፍተኛው የፔንታጎን ባለስልጣን ጦርነቱን ለማስቆም የሚደረግ ጥረት ላይ ለመነጋገር ዩክሬን መግባታቸውም ታውቋል። በአሜሪካ ጦር ዋና ጸሐፊ ዳንድሪስኮል የተመራው የልዑካን ቡድን በኪየቭ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪን ያገኛቸዋል ተብሎ ሲጠበቅ፣ ይህም የጦርነቱን ማብቃት ተስፋ ከፍ አድርጎ ታይተዋል። ክቡራትና ክቡራን ቤተሰቦቻችን፣ ለምሽቱ የተሰናዱት መረጃዎቻችን የተከታተሏቸኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ደረሳችሁ እያልን የጣና ቲቪ ወቅታዊ ዜናዎች ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ሆኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን ያቀርባለን። ጣና ቲቪ ከሀቅ ጋር